ሰላም የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ አንድ ለየት ያለ ቪዲዮ ይዤላችሁ መጥቼ ያለው በጣም ብዙ ሪል ስቴት ድርጅቶች አማን ማስታወቂያ ስራ አለን እያሉ ይደውሉልኛል እና ነገር ግን በጣም ብዙ ነገር ከተግባባንና ከተነጋገርን በኋላ በአንድ ጥያቄ አንስማማም። ስንት ፐርሰንት አልቀዋል ብዬ ጠይቃቸዋለሁ። ስለዚህ በዚህ መሰረት እነሱ የግንባታ ሂደቱ ገና አርባ ፐርሰንት ሰላሳ ፐርሰንት ሃያ አምስት ፐርሰንት የተለያዩ ፐርሰንት ይሰጡኛል። እኔ ደግሞ አይ ከ75 ፐርሰንት በታች ከሆነ የግንባታ ሂደቱ አልሰራም እላለሁ እና ሰሞኑን አንዲት ውጭ ሀገር የምትኖር ቤተሰባችን ኢትዮጵያ ቤት መግዛት ፈልጋ ከሪል ስቴት ቤተሰብ ልከን ስናስፈልግ ከ80 ፐርሰንት በላይ ያለቀ በጣም በተመጣጣኝ ዋጋ ቤት ያቀረበ ድርጅት አግኝተናል። እና ይህንን ለእናንተም ብናካፍላችሁ በጣም አሪፍ ነው ብዬ ስላሰብኩኝ ወዳጆቼ ወደ እናንተ ይዤላችሁ መጥቻለሁ። እስኪ ይህንን ተቋም ላስተዋውቃችሁና እንመለስ። እህቴ ከአሜሪካ ልካኝ ነው የመጣሁት፣ እና ቤት መግዛት ትፈልጋለች እና ቤት መግዛት ትፈልጋለሁ ብላ አማከረችኝ። እና እኔ ደግሞ ብዙ ነገር ስለማላቅ ሰው አማከርኩኝ። ሰዎችን ሳማከር የእናንተን ድርጅት ብትሄጂ፣ ብትጠይቂያቸው ምናምን አሉኝ እና ወደ እናንተ መጣሁ። እስኪ ስለ ድርጅታችሁ አንዳንድ ነገር በለኝ። እንግዲህ ዳኮርድ ማለት አክቹዋሊ ከዚህ ቀደም የሚታወቀው በኢምፖርት ኤክስፖርት ዓለም ላይ የረጅም ዓመት ልምድ ያለው በኢንተርናሽናል ትሬዲንግ የሚታወቅ የኢንተርናሽናል ትሬዲንግ ካምፓኒ ነው። ድርጅቱ ከዚህ በፊት የሰራቸው ስራዎች አሉ። አሁን ላይ ወደ ሪል ስቴት ኢንዱስትሪ ከተቀላቀለ ኦልሞስት አጭር ጊዜ ታሪክ ቢኖረውም ኦልሞስት በአንድ ዓመት ከአምስት ወር ውስጥ ይሄ አሁን ያለንበትን ህንፃ ሰርቶ ለደንበኞች አስረክቧል። ይሄ ከዚህ በፊት ሰርተን ያስረከብን ነው። ደንበኞች ተረክበው እየኖሩበት ነው አንደኛውም ቤት ነው እያስቶበኝ ያሉት ከሰባ በላይ ለሚሆኑ አባወራዎችም የቤት ባለቤት አድርጓል። አሁን ላይ ደግሞ ሰማንያ አምስት ፐርሰንት ግንባታቸው የተጠናቀቀ ቤቶችን ኦልሞስት መጪ መስከረም ለማስረከብ እየገነባን የምንገኘው ነው ሽያጭ ላይ የምንገኘው ማለት ነው። እሺ እንግዲህ ሰማንያ አምስት ፐርሰንት ተጠናቋል ያልኩሽ ቤት ይሄ ነው። እነዚህ ሊስት ቦታዎች ናቸው። የተለያዩ ቤቶች ይገኛሉ፣ ባለ ሁለት፣ ባለ አንድ፣ ባለ ሶስት። ይሄን መጪው መስከረም ከአራት ወር በኋላ ደንበኞች ቁልፍ ለማስረከብ ነው እየሰራ ነው ያለነው ማለት በኋላ ከአራት ወር በኋላ። እሺ ለየት ያለ ነገር ከእናንተ ድርጅት አለ ተብዬ ነው እና እስኪ እሱን ነገር አስረዳኝ። ኦኬ እሺ፣ እንግዲህ ዳኮርድ ምንድነው በዋናነት ከሌሎቹ ሪል ስቴቶች የሚለየው ነገር ወደ ማርኬቱም ሲገባ ትልቅ ፎከስ አድርጎ ጥናት አድርጎ የገባው ዴሊቨሪ ታይም ላይ ነው፣ ወይ ደግሞ ማስረከቢያ ጊዜ ላይ ነው። ይህ ማለት ሾርት ተርም ፕሮጀክት ነው የምንሰራው በአጭር ጊዜ አንድ የምንገነባውን ፕሮጀክት ብቻ ነው የምንሸጠው። በፕሮሚስ ከአመታት በኋላ የምንቆፍረው አሊያም መሬት ላይ በተግባር የሌለም ቤት በኢማጂኔሽን ለደንበኞች የምንሸጠው አይደለም። ኦልሞስት አንድ ደንበኛ ቤት ግዢ ሲመጣ ሳምፕላውስ ጎብኝቶ ሳይሆን ራሱ ቤት ቪዚት አድርጎ ነው የሚገዛው። እንግዲህ ባዝሮ የምናገኛለን። ይሄ ደግሞ እዚህ ጋር የምታየው ሳሎን እስከ ባለ ስንት መኝታ ክፍል ነው ያላችሁ የቤት አማራጮች? አሁን ከባለ አንድ መኝታ ሰማኒያ ካሬ ጀምሮ ከፍተኛ እስከ ባለ ሶስት መኝታ መቶ አርባ ስምንት ካሬ ድረስ ነው ያሉት። ቱ ቤድሩም መቶ አስር ካሬ መቶ አስራ ስምንት ካሬ መቶ ሀያ ስምንትንም የተለያዩ አማራጮች አሉት። እንደ ደንበኛ ፍላጎት ባለ ሶስት የተለያዩ አማራጭ ይኖራል። መቶ ሰላሳ አምስት ካሬ እና መቶ አርባ ስምንት ካሬ ስለዚህ የሁሉም ዳውን ፔመንት አስር ፐርሰንት ነው ማለት ነው ከአንቺ የሚጠበቀው። ማስተር ቤድሮሙ ደግሞ የራሱን ባዝ ሩም አለ። እሺ በካሬ ስንት ነው የምታስከፍሉት? በዓልንም ምክንያት በማድረግ ኦልሞስት በካሬ ወደ ሁለት ሺ ብር ዲስካውንት አድርገናል። ይህ ማለት አሁን ላይ ከካሬ ሜትር የምንሸጠው ሰባ ሰባት ሺ ዘጠኝ መቶ ብር ነው፣ የአንድ ካሬ ዋጋ ማለት ነው። ቅድመ ክፍያቸው ደግሞ የሁሉም ቤቶች አስር ፐርሰንት ነው የምናስከፍለው። እንግዲህ እስኪ አንድ ቤት ላሳይሽ እና ምናልባት ትሽም የተኖርበትም ሊሆን ይችላል። ይሄ ባለ ሁለት መኝታ ነው፣ መቶ አስራ ስምንት ካሬ ማለት ና መቶ አስራ ስምንቱ ይሄ ሳሎኑ ነው የምታይ ቻት ላይ ነው አሁን ብንገኘው ኦልሞስት ከአራት ወርስ አምስት ወር በኋላ ጥንቅቅ የምናደርገው ነው የሚሆነው። ስለዚህ በዋናነት ዴሊቨሪ ታይም ከሌላው ይለየናል። ምክንያቱም አጭርተን ፕሮጀክት ነው፣ ደንበኛ ሳይጉላላ ያለ ምንም ተጨማሪ ፕራይሶች፣ ተጨማሪ ውዝፍ ብር ወይ ደግሞ ጆይን ካደረገበት ከተስማማበት፣ ከተዋዋለበት ውጭ አንዳንዴ ተጨማሪ ፕራይሶች የሚመጡበት ሁኔታ አለ። ይሄ ማለት አንድ ፕሮጀክት ከሁለት ዓመት እና ከዛ በላይ ኬክ የሚያደርግ ከሆነ በኢትዮጵያ ብር ቢዋዋል እንኳን በስካሌሽን ደንበኛ ላይ ውዝፍ ፕራይስ ሊመጣ ይችላል። ወደ ረጅም ጊዜ ወደ ስድስት ዓመት አምስት ዓመት ቴክ ታይም የሚያደርጉ ፕሮጀክት ላይ ይሄ፣ ግን ሾርት ተርም ፕሮጀክት ነው፣ ያለቀ ነው። ስለዚህ ይህ ማለት ከፕራይስ ጭማሪዎች ነፃ ነው፣ በአጭር ጊዜ ሳይንዱ የሚረከቡት ነው። እሺ እንግዲህ ይሄ ሳሎኑ ለምታየው የባለ ሁለት ለኝታ መቶ አስራ ስምንቱ ኤግዛክት ማለት ነው። ይሄ ሳሎኑ፣ የሳሎኑ ባልካኒ ነው። ቪው ደግሞ በምትመለከሽ ወደ ከተማ ነው የሚያው የብርሃን የፀሐይ ብርሃን ችግር አይኖርበትም። በተጨማሪም አምስት መቶ ሜትር ገባ ያለ ነው። ፍልፍቱ ላይ ምንም ግንባታ የለም የሳይክል እና የእግረኞች መንገድ የሚኖር ነው ሆነ ማለት ነው። ይሄ ደግሞ እዚህ ላይ ለሚኖሩ ነዋሪዎች ትንግሬስ የሚሰጥ ነው እና ሎኬሽኑ በራሱ እጅግ በጣም ቆንጆ ቦታ ላይ ነው። ተጨማሪ ሌላ ባዝሮ እዚህ ጋር ባል ይኖረማለትእ በጣም ነው ደርት ኛው ለትክክለኛ ቤት ፈላጊ ደንበኛ ሳይንገላታ ቤቱን ቃሉን ጠብቆ ካምፓኒው ባለበት ቀን ያስረክባቸዋል ማለት ነው። ይሄ ደግሞ ማስተር ቤድሩም ነው። ማስተር ቤድሩም የራሱ ባዝሩም አለው ማለት ሼር የማያደረገው ባለ ሁለት መኝታ ሁለት ባዝሩም ያለው ማስተር ባዝሩም እና ኮመን ባዝሩም ይኖረናል ማለት ነው። በተጨማሪ ደግሞ ምንድነው በህንፃው ላይ የሚኖሩ ነዋሪዎችን በማከለ መልኩ መሰረታዊ ነገሮችን ሁሉ አሟልቶ ነው የሚገኘው። ለምሳሌ ከእርሰ ምድር ከሪዘርቬሽን ታንከር ጋር በተጨማሪ ያለ የተዘጋጀለት ነው። በተጨማሪ ደግሞ የተለያዩ በቂ የሆነ ሊፍቶች አሉ፣ ዕቃ ማጓጓዣ፣ የሰዎች መመላለሻ ኤሊፍቶች ደግሞ በማብራት ብቻ ሳይሆን በአካም ጀኔሬተርም ሪዘርቭ የተደረገላቸው ናቸው። በተጨማሪ ደግሞ ምንድነው በቂ ሆነ የመኪና ማቆሚያ አለ። ሁለት ቤዝመንት እና ተጨማሪ ግራውንድም ይኑ በሙሉ የመኪና ማቆሚያ ነው። አዲሽን ቱ ሲስተም ሆምናለ የህንፃው መጨረሻ ላይ ወይ ደግሞ ቶፕ ፍሎር ላይ ዘመናዊ ቴራስ ነው ያለው። ከስድስት በላይ የሚጠጉ መለስተኛ ፕሮግራሞችን ማስተናገድ የሚችል አጠቃላይ አንድ ሺ ካሬ ሜትር ላይ ያረፈ ቅንጡ ቴራስም ይኖራል ማለት ነው። ሶ እነዚህን ሁሉ ለዘመናዊ ኑሮ ምቹ የሆኑትን ፋሲሊቶች ማህበረሰባችንን አፎርድ ሊያደረጉ የሚችሉ ነገሮችን አጠቃሉ የያዘ በፌር ፕራይስ ሽያጭ ላይ የምንገኘው አፓርትመንት ነው ማለት ነው። ፐርሰንት ነው ክፍያው ብለኸኛል እና እ አስር ፐርሰንቱን ከጨረስኩ በኋላ በምን ያህል ጊዜ ነው መክፈል ያለብኝ? ጋፖ ምን ያህል ነው? ከዛ ሲቀጥል ደግሞ እኔ በዛን ሰዓት ዝግጁ ባለውን ምንድነው? ድርጅቱ የሚያደርግልኝ ያለው ነገር ምንድነው ስ ምታስረዳኝ አንድ ደንበኛ እንግዲህ አስር ፐርሰንት ከፍሉ ከተዋዋለ በኋላ ሁለተኛ ዙር ፔይመንቱን የሚከፍለው በግንባታው ሂደት መሰረት ነው። ምክንያቱም ሪል ስቴት ላይ እንደሚታወቀው የአከፋፈር ሂደትን በተመለከተ አንዳንድ ቦታ ታይም ሊሚትድ በሆነ መንገድ ነው ፔይመንት የሚከፈለው። ሁለተኛ አንደኛ ዙር ሲከፍሉ ሁለተኛ ዙርን ሊሚትድ የሆነ ውል ዶክሜንት ላይ ይጠመጥና ከሁለት ወር ከሶስት ወር በኋላ ይከፈላል ይባላል። ደግሞ ሲሆን ብዙ ጊዜ ከግንባታው ፕሮግረስ ጋር ቫላንስ ስለሚያደረግ ለደንበኛ የተሻለ አይሆንም። ስለዚህ የግንባታውን ፕሮግረስ እያየ አንድ ደንበኛ ሲከፍል እየተማመመ የገዘ ቤት ስንተኛ ላይ እንደደረሰ እያየ ለመክፈል ለደንበኛውም ለአልሚውም ቫላንስ ስለሚያደረግ በዛ መልክኛ የግንባታ ሂደት እያየ ነው ደንበኞችን ይከፋል። ምናልባት ደግሞ ቤቱም ተረክበውም እየኖሩበት መክፈል ለሚፈልጉ ይችላሉ። ወይ ደግሞ ባንክ ለሚፈልጉ ደንበኞች ደግሞ ቀሪ 30 ፐርሰንቱን ድርጅቱ ከባንክ ጋር አመቻችቶ ቤቱን እየኖሩበት ለባንክ ነው የሚከፍሉት ማለት ነው የሚያስገድቡት ጊዜ እስከ ሀያ ዓመት ድረስ መክፈል ይችላሉ በዝቅተኛ ወለድ ማለት ነው። በየስድስት ወሩ ጋ መክፈል ለሚፈልጉ ደንበኛ እና በአንድ ዓመት መረከብ የሚፈልጉ ደንበኛ ብሎክ ሲ የተሰኘውም ሽያጭ ላይ ጀምረናል ስለሆነ እዛ ጋር ጆይን ማድረግ ይችላሉ ማለት ነው። አሁን እኛ ከአስር ፐርሰንት በላይ ብንከፍል ምንድን ነው ማለት የተሻለ ነገር ጥቅም አለው የምናገኝበት ነገር ኦኬ እንግዲህ አንድ ደንበኛ ከሚጠበቅበት አስር ፐርሰንት በላይ ሲከፍል ዲስካውንት ይኖረዋል። የምንሰጣቸው ዲስካውንት አለ። ለምሳሌ ሀያ አምስት ፐርሰንት ቢከፍል አንድ ደንበኛ እስከ ሶስት ፐርሰንት ቅናሽ እናደረግነታለን። ሀምሳ ፐርሰንት ቢከፍል እስከ ስድስት ፐርሰንት ቅናሽ እናደረግላቸዋለን። ሰባ ፐርሰንት ቢከፍል እስከ ስምንት ፐርሰንት ዲስካውንት እናደረጋለን። እንዲሁም ደግሞ መቶ ፐርሰንት ለሚዘጉ ደንበኞች ደግሞ እስከ አስር ፐርሰንት ዲስካውንት እናደረጋለን ማለት ነው። የዲስካውንት ደግሞ በየካሬው ልዩነት እንደዛው ትልቅ የገንዘብ ዲስካውንት ነው የሚያገኙት ማለት ነው። እንግዲህ ሎኬሽናችንን በተመለከተ ያው እንግዲህ እህትሽም ያው እንግዲህ የምትኖረው አሁን ላይ እጅግ በጣም ምቹና እየለማ ያለ ሰፈር ሰፈር ጀሞ አንድ ነው ሎኬሽናችን የሚገኘው። ቀጣይ ደግሞ ሌሎች ፕሮጀክት ምናልባት ወደ ለቡና ወደ ቦሌ የምናሰባቸው ፕሮጀክቶች ይኖሩናል ማለት ነው። ይሄ ደግሞ አሁን ላይ እጅግ በጣም በፈጣም ሁኔታ እየለማ ያለ ነዋሪዎች በጣም እየበዙበት ያለ ቆንጆ ሰፈር ነው። ሰፈሩ እንደ መኖሪያ በተለይ ምቹ ነው። እንደገና የሳይታችን ሎኬሽንም እንደምታይ አሪፍ ቦታ ላይ ነው ያለው። ሴንተር ቦታ ነው ለትምህርት ቤቶች፣ ለሱፐር ማርኬቶች፣ ለጤና ተቋማት እጅግ በጣም ምቹ ቦታ ላይ ነው የሚገኘው። ስለሆነ ሰው ጀም አንድ ትራፊክ ማብራት ፍለፊት ነው። ለበለጠ ደግሞ ምናልባት ጓደኞቹም ሌሎች ወደ ይዘነድን ኮሚኒኬት ማድረግ የሚፈልጉ ካሉ ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ እንዲሁም ኮንታክት ሊያደርጉ ይችላሉ። የተወዳጅ ተመልካቾች እንግዲህ ቪዲዮውን እንዳያችሁት ነው። ስለዚህ ይሄንን ይመስላል። ተጨማሪ ማንኛውንም መረጃ ከፈለጋችሁ ዲቴል ማጣራት ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ሳምንት ይሁንላችሁ። እወዳችኋለሁ።